ክርስቶስ ተንሣ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን ወአግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ሞትን ድል አድርጎ በታላቅ ኃይልና ግርማ ተነሳ። ከዛች ጊዜ ጀምሮ ሰላም፣ ፍቅር ለሁላችን ተደረገልን። አሁንም ሰላምና ፍቅሩን ባላችሁበት ያድላችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ምልዕተ ክብር ምልዕተ ውዳሴ እመብርሃን ወላዲተ አምላክ በምልጃዋ አትለያችሁ አትለየን። የቅዱሳን በረከት ሁሉ ይደርብን። ከትንሣኤ በኋላ ያለው ሳምንት የየዕለቱ ስያሜ ምን እንደሆነ የምንማርበት ትምህርታችን ነው። ዛሬ ዕለተ ሰሉስ ማክሰኞ ነው። በዝች በማክሰኞ ቀን ምን ተብሎ በቤተ ክርስቲያናችን ምስጢር ይነገራል? የምንሰማውን ሁሉ በልባችን ጽላት ይጻፍልን። ሰኞ ማዕዶት ተብሎ ተሰይሟል። ማክሰኞ ደግሞ ቶማስ ተብሏል። ቶማስ በመጀመሪያ ከአስራ ሁለቱ ደቀ መዛሙርት አንዱ እንደሆነ ሁላችሁም ታውቃላችሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ የአስራ ሁለቱ ሐዋርያት ስም ሲዘረዘር አንዱ ቶማስ እንደሆነ ታገኛላችሁ። ይህ ቶማስ ከአስራ ሁለቱ ሐዋርያት የተመረጠ አንዱ ቅዱስ ሐዋርያ ነው። በረከቱ በእኔ አሁን ድምፁን እየሰማችሁት ባላችሁት በእናንተና በዘመዶቻችሁ ሁሉ በሀገራችን ላይ አድሮ ይኑር። ቶማስ ማለት የስሙ ትርጉም ምንድን ነው? ብላችሁ ለምትፈልጉ ለማወቅ ቶማስ ማለት ትርጉሙ ፀሐይ ማለት ነው። ስለዚህ ቅዱስ ቶማስ ማለት ቅዱስ ፀሐይ ማለት ነው። የስሙ ትርጉም ይሄ ነው። በቤተ ክርስቲያናችን ሁሌ ይነገራል። ፀሐይ ሁለት ስም አላት ይባላል። ሌላም ተጨማሪ ስም አላት። ዋናው ግን የሚታወቀው ሁለት ስም አላት። አንዱ ቶማስ ይባላል። ሁለተኛው ደግሞ ኦሪያሬስ የሚል ስም አላት። ክልኤቱ አስማቲሁ ለፀሐይ አሃዱ ቶማስስ ወካልኡ ኦርያሬስ ይላል። የፀሐይ ስም ሁለት ነው ይልና አንዱ ቶማስ ይባላል ሌላው ደግሞ ኦርያሬስ ተብሎ ይጠራል ይላል። ስለዚህ የቶማስ የስሙን ትርጉም ቤተ ክርስቲያናችን አስቀምጠዋለች። ከፀሐይ ጋር ተገናኝቶ ቶማስ ከአስራ ሁለቱ ሐዋርያት አንዱ ሆኗል። አሁን ወደ ነገራችን እንመለስ። ዛሬ ዕለተ ሰሉስ ማክሰኞ እንዴት ቶማስ ተብላ ተሰየመች? ምንድን ነው ምስጢሩ? የክብር ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ያዳነን ኢየሱስ ክርስቶስ ሞትን ድል አድርጎ በዕለተ እሁድ ሌሊት ተነስቶ መቤታችን አይታው እነ ማርያም መግደላዊት አይተው በኋላ ጴጥሮስና ዮሐንስ ሮጠው ሄደው፣ ዮሐንስ እንደውም ቀድሞት ወደ መቃብሩ ደርሶ ሳይገባ ጴጥሮስ መጥቶ ወደ መቃብሩ ገብቶ ቢያዩ ሰበኑን ብቻ አግኝተዋል። ሕያውን ከሙታን መካከል ሊያገኙት አልቻሉም ተነስተዋል። ክብርና ምስጋና ሞትን ድል አድርጎ ለተነሳው ለሁላችን አምላክ ለኢየሱስ ክርስቶስ ምስጋና ከዘላለም እስከ ዘላለም ለእሱ ይሁን። ስለዚህ ዛሬ ቶማስ ተብሎ የተነገረበት ምስጢሩ ምንድን ነው? ስትሉኝ እንግዲህ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ዲዲሞስ የሚሉት ቶማስ አልነበረም። እንደውም ሌሎች ደቀ መዛሙርት ተነሳ፣ ኢየሱስ አይተነዋል ሲሉት፣ እሱ ግን ለማመን ዘገየ። ለምንድን ነው ለማመን የዘገየው ለሚለው የሚቀጥለው እሁድ ዳግማዊ ትንሣኤ ላይ ስለዚህ ስለ ቶማስ ስለምናነሳ ለምን ዳግም ትንሣኤ እንደተባለም እዛ ላይ እነግራችኋለሁ። አሁን ግን ይሄ ቶማስ ዲዲሞስ ከአስራ ሁለቱ አንዱ የሆነው አስሩ ጓደኞቹ ተነስቷል አሉት። አስሩ ይሁዳ የለም አሁን አስሩ ተነስቷል ብለው ሲነግሩት ሰላሳ ስድስቱ ቅዱሳት አንስት ሲመሰክሩ ሰላሳ ስድስት ሴቶች ነበሩ ሲመሰክሩ ሰባ ሁለቱ አርድኢት ተነስቷል ሲሉ ለእያንዳንዳቸው በተለያየ መንገድ ተገልጾ የኤማሁስ መንገደኞችም ይህን ሁሉ ሲናገሩ ቶማስ ይህንን አላምንም አለ። እሁድ ተነስቷል ብለው ብለው ነግረውት ሰኞለታም ሳያምን ቀርቶ ማክሰኞ ለት አንድ ንግግር ተናገረ። ማክሰኞ ለት የተናገራት ንግግር በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ እንደምታዩት ጌታን አይተነዋል አሉት። እርሱ ግን እንዲህ አለ የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አለ። ስለዚህ ይሄን የተናገረበት ዕለት ዕለተ ሰሉስ ማግሰኞ ወይም ማክሰኞ ነው። በዝች ዕለት ነው ቶማስ ይሄ ንግግር ከአፉ የወጣው ስለዚህ የቤተ ክርስቲያናችን ሥርዓት ሲሰራ አበው ሐዋርያት ይሄንን እለት እንዲህ አለበት ቶማስ እንዳሉ 318ቱ ሊቃውንትም እንደተቀበሉ ቅዱስ ያሬድም ይሄን ሰርቶት ቤተክርስቲያናችን ይሄን ዛሬ ቶማስ በላይ ሰየመችበት እለቱ ይሄንን የተናገረበት ነው የችንካሩን ምልክት በእጆቹ ካላየው ጣቴም በችንካሩ ምልክት ካላገባው እጆቼን እነሆ በጎኑ ካላገባሁት ጣቴን አስገብቼ በጎኑ ያለውን ያንን የተቸነከረውን ካላየው አላምንም ብሎ የደረሰበት መከራ የመድኃኒታችን የደረሰበት ስቃይ የጌታችን የተቀበለው መከራ የሕያው አምላካችን እጅግ የበዛ ስለነበር ቶማስ ይህንን ተናገረ። ይህን የተናገረበት ዕለት ዕለተ ማግሰኞ ዕለተ ሰሉስ ነው። ስለዚህ ቤተ ክርስቲያናችን ከትንሣኤ እሁድ ቀጥሎ ያለውን ከሰኞ ቀጥሎ ያለውን ማክሰኞ ቶማስ ብላ ሰይመዋለች። ዛሬ እኛ ይህንን ቃል ስንሰማ በተለያየ መንገድ ከጥርጥር መንፈስ ርቀን ዳብሰን ዳሰን በሚል በሳይንሳዊ እምነት ላይ ልንመረኮዝ አይገባም። ብዙ ጊዜ አንዳንድ ሰዎች ዓለማችን የሚያዋት ሳይንስ ባመጣው የሞደርን ቴክኖሎጂ እይታ ነው። ሳይንስ የሚያምንባቸው ነገሮች ፕሩፍና ሪዝን ናቸው። ፕሩፍና ሪዝን በማየትና በመዳበስ በኤክስፐርመንት በላብራቶሪ ምርምር የሚደረጉ ናቸው። እምነት ደግሞ እንደዛ አይደለም። እርግጥ ቶማስ ዳብሴ ዳስሼ ጣቴን በጎኑ አግብቼ ያለበት ምክንያት እናያለን ብያቸዋለሁ። ትልቁ ነገር ግን ዛሬ ብዙዎች የኢየሱስ ክርስቶስን ትንሣኤ ለማመን የዘገዩ ናቸው። ብዙዎች ሞትን ድል አድርጎ እንደተነሳ ለማመን የዘገዩ ናቸው። ሙስና መቃብርን አጥፍቶ ስለ ሁላችን ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን ማመን ለብዙዎች ዛሬ ጭንቆኗል። ይሄ ኢየሱስ ክርስቶስ አምላክ ነው ብሎ ማመንም ለአንዳንድ ሰዎች እጅግ አስጨናቂ ነገር ሆኖባቸዋል። ሞትን ድል አድርጎ የተነሳው ከሦስቱ አካላት አንዱ አካል ወልድ ነው። ሦስቱ አካላት ወይም ሦስቱ ስም ብለን የምንጠራው አብ ወልደ መንፈስ ቅዱስን ነው። አብ ወልደ መንፈስ ቅዱስ፣ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት ነው። እኛ ለማዳን ከሰማይ ሰማያት የወረደው ቀድሞ ከአብ የተወለደው ወልድ ከድንግል ማርያም ደግሞ ሲወለድ ኢየሱስ አማኑኤል ብላ ስሙን የሰየመችው እርሱ ወልድ ኢየሱስ ነው። እሱ ስለ ሁላችን ቤዛ ሊሆን ከድንግል ማርያም ተወልዶ በሰላሳ ዘመኑ ተጠምቆ ስለ መተላለፋችን የቆሰለው ስለ ኃጢአታችን የደማው ስለ እኛ ኃጢአት የተገረፈው በቀራኒውም ላይ የተቸነከረው እሱ ወልድ እንሆ የአብ የመንፈስ ቅዱስ ቃላቸው ለድንግል ማርያም ልጇ ከስጋዋ ስጋ ከነፍሷ ነፍስ የነሳው ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሚነሳበት ሰዓት በተዋህደው ስጋ ነው። ያንን ስጋ መቃብር ውስጥ ትቶት አልተነሳም። በተዋህደው ስጋ ተነስተዋል። ለዚህ ነው ቶማስም እጆቼን እነሆ ዳብሼ አይቼ፣ ጎኑን በጣቴ ገብቼ አይቼ ብሎ ሊናገር የቻለው። ይሄንን ስንሰማ ዛሬ እኛ በጥርጥር ማይበል ሳንገፋ ዛሬ ባለንባት ዓለም ውስጥ ከእግዚአብሔር ውጭ ምንም አይነት መፍትሄ የለንም ዓለማችን ያለችበትን ደረጃ ተመልከቱ ዓለማችን ዛሬ ያለችበትን እዩ ሰዎች ብዙ ተመራምረናል ብለዋል ብዙ ረቀናል ብለዋል ያለውን ነገር ተመልከቱ ከእግዚአብሔር ውጭ ዓለማችን ህይወት የላትም ማንም ይሁን ማን ከእግዚአብሔር ውጭ ኃይል የለውም የማንም ምድራዊ ጥበብ የእግዚአብሔርን ደካማነቱን አይመስለውም ደካማነት የለውም እንጂ ደካማነቱን አይመስልም እሱ ከሁሉ በላይ አምላክ ነው። ሞትን ድል አድርጎ ተነስቷል። መላእክቱን እንደመሰከሩት ምስና መቃብርን አጥፍቷል። ህያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል። ለማርያም መግደላዊት የተነገረው ይሄ ነው። ለሌሎችም ሴቶች የተነገረው ይሄ ነው። ለጴጥሮስና ለዮሐንስ የተነገረው ይሄ ነው። ደቀ መዛሙርቱ ሁሉ የተመለከቱት ይሄ ነው። ለኤማሁስ መንገደኞች፣ ለሉቃስና ለቀለዮጳ፣ ለኒቆዲሞስ የተነገረው ይሄ ነው። እንደተናገረ ተነስቷል። አስቀድሞ ተናግሯል። በሶስተኛው ቀን እነሳለሁ ብሏል። በሶስተኛው ቀን ተነሳ። ቶማስ ለማመን ዘገየ እሁድ ለትም ተነሳ ሲሉት አላመነም ሰኞ ለትም ቢነግሩት አላመነም እንደውም ማክሰኞ ቀን ምን አሉት ተነሳ ተነሳ ተነሳ ቢሉት የችንካሩ ምልክት በእጆቹ ካላየሁ ጣቴን በችንካሩ ምልክት ካላገባሁ እጄንም በጎኑ ካላገባሁ አላምንም አላቸው ይህች ቀን ማክሰኞ ናት ስለዚህ ዛሬ ቶማስ ተብሎ ተሰይሟል ይህ ቶማስ ይሄንን ይበል እንጂ በሐዋርያነቱ የጸና ቅዱስ ሰው ነው። አዎ የእሱ በረከት ይደርብን። የትንሣኤው ብርሃን ከእኛ ጋር ይሁን። እመቤታችን አትለየን። ይህ ድምፅን የሰማችሁ ሁሉ ይህን ወንጌል ቃል ለሌላውም አሰሙ። እግዚአብሔር በሕይወት ዘመናችሁ ከእናንተ ጋር ይሁን። በምትፈልጉት ፈጥኖ ይድረስላችሁ። ክፉን ነገር ያርቅላችሁ። ዓለምን እያስፈራ ያለውን ይህንን ደዌ ይግፈፍልን፣ ቸነፈሩን ያርቅልን። ሰላም ለኢትዮጵያ፣ ሰላም ለአጎራባች አገሮቿ፣ ሰላም ለመላው ዓለም ይስጥልን። ተዋህዶ ሃይማኖታችንን ቅድስት ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን ከአላውያን፣ ከከሃድያን ይጠብቅልን። ይህ ዕለት ቶማስ ተብሎ ተሰይሟል። ቶማስ ማለት ፀሐይ ነው። እውነተኛው ፀሐይ ደግሞ ኢየሱስ ነው፣ በቶማስ ውስጥ ሆኖ የሚያበራ በማቴዎስ 5፥14 ብርሃናችሁ ለዓለም ያብራ፣ እናንተ የዓለም ብርሃን ናችሁ እንዳላቸው ቶማስ ብርሃኑን ኢየሱስን ይዞ ብርሃን የሆነ ቅዱስ ነው። እኛንም ጨለማችንን አርቆ መከራችንን ገፎ የትንሣኤው ብርሃን በቤታችን በርቶ የሚያስጨንቀንን ነገር ሁሉ ከእኛ አርቆ በዘላለም በረከቱ ይባርከን። የቅዱሳን አባቶች የነቢያት ሐዋርያ ጸጋ ይደርባችሁ። ያባ እንጦንስ፣ ያባ መቃርስ፣ ያባ ጳውሊ፣ የሐዋርያው የቶማስ በረከት በእናንተ ላይ ይደር። አዛኝቱ አትለያችሁ፣ ክፉውን ሁሉ ያርቅላችሁ። አሜን። ጌታ ሆይ፣ እኔንም እንደ ቶማስ በብርሃንህ መላኝ።